የተረገመ ሰውዬ አንድ ትልም የሱን መሬት እሸት ማይበትን ሰው መሬት እዶ መነካካት ደህና ሰው መሬት ዶ ማረስ ምን ይሉታል? አሁን ከእንዲህ ያርገውና ልም በልና

የቤት ያብቃኝ፣ ያ ቤት። አንቺ ግን ያን ሽምብራ ሳታቀምሽ ነው። ሽምብራውን እንዴት ሳንቀምሰው? አንቺ በስመ አብ ወወልድ ወመንፈስ ቅዱስ ትበይ። ስለሆድሽ ታስቢያለሽ ወይ? ነገር የመጣ

ዳናችሁን አጥፍታችሁ አይል ዝ ነበር ዝም ያላችሁ ምንድነው ነገሩ? እኔ እኮ አሁን እኮ አሁን ሰምቼ እኮ ነው። አንድዬ አሁን የመጣው ይሄ ምንድነው? እስቲ ተሰሩ ነገር ይነገሩ። ወንድ ወንድ የሌለ አርጎት የሴት መሬት አርጎት በዛው መቀር መስሎት ይሄን ስራ የሚሰራኝና ዋ፣ ምን አርጎ ነው? እኔ እኮ አሁን እኮ ግራ ገባኝ እኮ። ቆይ አሁን ዳምጣው ጋራ ምን አገናኛችሁ አሁን? የሞሃይን መሬት የተከራየው ዳምጣው አይል ነበር ዳምጣው። አሁን ዳምጣው ወረባክን ነገር አጥራባክን። እሱ አይደለም ከሞሃይ ጎን ያለው መሬት ደግሞ ይሄን እንደሆነ ታውቃለህ። አውቃለሁ ለያን መሬት አንድ ትልም ገብቷ ይል እሱ እንደሆነ አታውቁም ነበር። ረሙትን የምንም አውቀው ነገር የለም ወዲያው ምሱ እንዲያል ስራ የሚሰራ ማን ሆነና ነው? አልተከራየም እኮ ወነጋግሎ ወነጋግሎ ተከራይቷል እንጂ ያየ የሰማ ሰው ነው እንጂ ነገር አይራ ዝምብየ አራ ነገር ዝም ብለ አጥራተው ነገር ያለው እንዴት ይሄን ነገር ለእኔ ሳይነግረኝ ሌላው እንኳ ቢቀር እንዴት አግዘይ ስራ ሳይለኝ ይቀራል እንዴ? እናንተ እንዴት አይነግራችሁም? ምን አብራችሁ እየበላችሁ እየጠጣችሁ ደብቃችሁ ለት ነው እንጂ። አረ ስጋህን ልሙት ለየው መድህን ያለምን ምን ምንም አውቀው ነገር የለ። አስተባበል እኔ ከእንግዲህ በቅቶኛል እናንተ ጋር። አረ መድህን ያለም ያለ ያስተባበላችሁ ቢሆን ባውቅ ምን አስደበቀኝ? አንተ ባውቅ ምን አስደበቀኝ? አውቃችሁ ነው እንጂ እንግዲህ፣ እንዲያስፈነዳ ላይታች ስኳትን ዳናችሁን አጥፍታችሁ ዝም ያላችሁ የለም ነው። ምንህ ምንም አውቀው ነገር የለ አሁን እኮ እንደውም አያሌው እኮ ነው ተመንገድ አግኝቶኝ እኛ ሰው የውልህን እሳት ወደ አሁኗል እንዲያ ዳምጣውን እየፈለገው ነው ሲለኝ ጊዜ ምን ነገር ነው? እየመጣ አጣሁት እንጂ ብፈልገው ዳናውን አጥፍቶ የሰራውን ስራ አውቆ እኔ ብቻ ንገሩት ተያስማራ፣ እኔ እያለሁኝ ማለት ነው አንድ ሽና መሬት እንደማይበላ ንገሩት። አንድ አዘርቱ እንደማይበላ ምን ሆነ ነው አንተ አረጋ በቃኝ ነው ተረጋጋኝ። ምን ሆነ ነው? ይሄን ነገር እውነት አድርጎ ተሆነ እያወቀ እውነት ይሄንን ድንበር ገብቶ ተሆነ እውነት ተከራይቶ ተሆነ ነው ማለት እያወቀ ነው፣ ካሳ እንዲህ ክስ ነው ማለት ከዚህ አልፈልግም፣ የሰው ገንዘብን አልፈልግም። መሬት የነበረ ብረች ባት ያርጋት ንገሩት። እና ግድ የለም ሳያውቅም ተሆነ ደግሞ የውልህን የተሱ ጋራ መከራለሁ። ችካሉ እንዲቸከል አረጋለሁ። አንተ እንግዲህ ወደ ነበረ ብረች ባት አርጎ እንደዛ የደፈረኝን ደግሞ ካሳ መጣይቀዋለሁ። አይቀር ግድ የለም እሱ ንይከሳ። አሁን እንዲሳት ወደ አሁን ብታገኘው ምን ታረጋው ነው አንተ? ማረጋው ነኝ ነው ማውቀስ ማረጋው። እኔ መዳህን ያለኝ እኔ ነኝ ማውቀስ። ተው አረጋተው። ግድ የለም ተው አንተ ተው አንተ። ተፍቶ ሚሰራኝን ስራ እንዴው አንተ እንዴው አትማርብ አንተ ማስንት ነገር ታውቃይ? አውቃለሁ ብዬንማ ነው እስከ ዛሬ ዝም ያልሁኝ። ነበር ግን ዛሬ አሁን ማምኑ ነው ይመጣ በርስ የነኮ ይመጣ ዛሬ ማ አሁን አወክ ምን ተመልሰ እዚያው ሆንካ ይል ተዚህ ቀደም የሆነውን እያወክ አይልም 18 ዓመት አንድ ቀን አንድ ቀን ተድሜ ላይ ሲቀነስ እንዴት ነው የሚያረጋን? ያን ብየ ያን ብየ አንገቴን ልድፋ ብየ ተወከሩኝ ተው። የውል ነገር ምን ይሰራ እሱን ነው መልክ ይዤ ሄጄ ናስቲ ምንድን ነው ነገሩ ብዬ ከሱ ጋራ ነገሩን መክሬ እውነት አድርጎት ሆነ እንዲህ ክስ አደርጋለሁ። ሳያውቅ አድርጎት ሆነ ደግሞ ቸካሉን እዚህ በላይ ብሎ እንዲሸክልልህ አደርጋለሁ። ሆነም ቀረም ማስማሪያ ይኸውልህ። እኔ እረፍ በሉት፣ ለእናንተ ነው ቀረቤታው የሚቀርባችሁ። እረፍ በሉት ንገሩት። እንዴው ምን ምን አይነት ነገር እኔ አረጋ መሬት ላይ አንድ ሽና ዘርቶ እንደማይበላ ነግሬሃለሁ። እኔ ንገሩት እኮ አረጋ መሬት ላይ ዋይ ዋይ ዋይ! አይጠቅም፣ በእኔ ያልቃል ነገሩ አልሆን እኮ በቃ አንተ ነገሩን ምን ተረጋጋ ቀድሞውኑ እኔ ነው ምን ይኸውልህ ካሳ እንዲክስ አረጋለሁ ታልሆነም ደግሞ ችካሉ መልሶ ተቦታው እንዲተክል አረጋለሁ አንተ ብቻ ተረጋጋ ምን ሆነ ነው የሰውዬ እውነት እውነት እውነት እያወቀ ነው ገብቶት ያለ ዋ እንዲህ ያለ ነገር እንዴት ይሄ ተፈሱ የተጣላ የሆነ ሰው መሆኑን እያወቀ ምን ሆነ ነው እንዲህ የሚሆን እውነት ይሄን ነገር አርጎት የሆነማ ይሄ ሰውዬ አብዷል እንጂ ነገሩን ማጣራት አለብን

አሁን እናት አያሌው ሆነ ደርሶ ነው ነፍሳችን። ኛአያሌው ያው ታውቂዋለሽ እንደው ጅባሬም እንደ ፈከራ ነገርም አደረገው አተረፈን። ይኸውልሽ አያሌው መንገድ ላይ መንገድ ላይ እንደ ጅብራ ተበግሯ አየሁት አየሁት። እናትሽ ሳያው አሁን ፊት ኋላውን እያየሁ መሆን ነው።

አቺ በላይነሽ እንደምን ነሽ ደህና ነሽ ወይ ወር ሀሊያ ግን ተሻት ነው ወስማው እንትን ነገር ገብቶ እንደ ስካር አደረገኝ አይ አረ መንገድ ላይ ነው እናት የተገናኘ ተገጫጭተን ተገጫጭተን እሷ ጋር ጋል ሆና ነው ምን ሆነ አንቺ ነሽ እንዴ ጋል ልብሽ በላይ ምን ሆና ነው ምን ነገር ገብቷት ነው ደግሞ እሷ ደህና የለችም ተባሏጋ ፈርታ ነው እንጂ እሷስ ማን ነው

እኔ በሰው ነገር ገብቼ ደም ይቀባ። ምን አልክ? ኧረ እንዲያው እኔ ልገኝለት ዳንተው ምንድን ነው ይረባል። እኔ ነኝ እኮ እንዴ መንደኛ ያስፈልገው በሰው እንት በሰው ነገር ይው ራሱ እንደ ጎሰጎሰ ራሱ ዚው ይውጣው። በሰው ደም አትግባ። እንት እሱንም አላስነከው ዳንተው

እሱማ ወልዶ በስ ቅዱስ ነበር ተመስገን። እኔ እየጣት ተመስገን ተመስገን፣ እንዲያው በሰላም ወደ እኔ የምትመለስ ተመስገን። ኧረ እናቴ፣ አንተ ምን አንተ ከብቶች እኮ ነህ፣ ና ተመለስ። እየተባልፈው የሚታረሰው ከብት ብሎ ዛፍ ላይ አረግ ምን ላደርግ? ምን ሆኖ ነው? አንተ እንደው ቀለህ አድርግ ነው ነገሩን ሁሉ የምታየው? እንደው ደምጣው እንደው ግል ቆይ መቼ ነው አንተ ነቀ የምትል? ነቀ አለኝ እንጂ ምን ላደርግ ነው የመጣው እኮ ነው የምልሽ። ምን ሆኖ ነው? ህዳፊ አንተ እዛ መሬቱን እናትዬ እዚያ ጥግ ድረስ አርሰህ ነው እንጂ መሬትህ ምን አለበት? እንደው ታልጠፋ

እየውልህ እሄዳለሁ ገጥማለሁ የምትል ተሆነ እኔ ሄደህ አንድ ነገር ስትሆን ማየት አልፈልግም። አንድ ነገር ስትሆን መስማትም አልፈልግም። እኔ ተዚህ ቤት ስትወጣ ዛሬ ማየት አልፈልግም። እኔ እምትሰማኝ ተሆነ